ናቸውም ሰው ነገ እናንተ ናችሁ ወይ አንቺ ነሽ እያለ እያፋጠጣቸው ነው። አንዳንድ ጊዜ በብር የመጣ በጣም ብዙ ጊዜ ኢትዮጵያ ውስጥ እያያችሁ ከሆነ የሰው ሕይወት በቃ እንደ ተራ ነገር ሆኗል። በቃ ሰው ገንዘብ ብቻ ነው የሚያሳድደው። ይሄ ሰውዬ በእርግጥ ጥሩ ስራ እየሰራ አልነበረም። እንግዲህ እንደምታዩት ብዙ ሰዎችን አፍሰም አረጋለሁ ምን አረጋለሁ እያለ እንግዲህ ብራቸውንም ወርቃቸውን እየተቀበለ የነበረ መተተኛ ነው። የሱዳን በሉት ሱማሌ በሉት ብቻ የሰውንትን የሰው ሀቅ የሚበላ ሰውዬ ነው። ዛሬ በመጨረሻ እንግዲህ ራሱን አጥፍቶ ተገኘ ብለው እሱ ግን ሚኪ ግን አላመነበትም ጉዳዩን። ያው እነሱ አዘን ቁጭ ብለዋል፣ ሚስትየዋም ልጆቹም የተባሉት ጉዶች ማለት ነው እንግዲህ የእያንዳንዱን እንትን ስትሰሙ ግራ ነው የሚያጋባችሁ። የትኛዋ የገደለችው ደግሞ ብሩን እንትን ለማለት ነው ብላ እሷ ናት የገደለች ትላለች። ያች ደግሞ ራሱን ራሱን ያጠፋ ትላለች። በጣም ውዝግብ ላይ ናቸው። እራሳቸውን እንኳን ማመን የማይችሉ ምን አይነት ጊዜ ጊዜው ጊዜው ከነገራችን ላይ ጊዜው ምንም አላደረገንም። ሰው ተበላሽቷል የመጨረሻ የእውነት አሁን ይህ ሰውዬ ስራው ጥሩም ባይሆንም ወደ ራሱ እንዲመለስ እንትን ማለት መምከር ወይም ጸበል ጸሎት የሚያስፈልገው ጋ ይህንን የሰይጣን የሚያስብበትን እንዲተው ማድረግ ይችሉ ነበር እንጂ ሰው እንዲሞት በፍጹም በጣም መጥፎ ነገር ቢሰራም የፈለገ ወንጀለኛም ቢሆንም ሰው መሞት የለበትም ብዬ ነው ማምነው እኔ የሰው ነፍስ እንደ ዶሮ ጫጩት የሚያዩ ሰዎች በጣም ብዙ ናቸው። እና ቀልድ አይደለም ሰው አንድ ጊዜ በተለይ ከሞት በኋላ ወይኔ ከማለት ሳይሆን መጠንቀቅ ይሻላል ብዬ ነው የማስበው። የዚህ ሰውዬው አሁን ራሱን ያጥፋ፣ ልጅቷ ትግደለው ምንም የታወቀ ነገር የለም። ዝም ብለው ይህ የራሳቸውን ሀሳብ ነው የሚናገሩት። እና ሚኪ ግን እውነት ሚኪን ደግሞ ያለማድነቅ አይቻልም። ሚኪ እንግዲህ እያፋጠጠ ልጅቷን እንግዲህ ከልጅቷ ጋር ብር እንዳለ ብሩን እንድትሰጣቸው ላደርጓቸዋል ግን በምንም ዓለም ምንም አትተዋቸውም። ልጅቷ አሁንም ከነሱ ጋር ነው ያለችው። ገና ሰውዬው ሞቶ ገና እነሱ ወይ ሀገር ወይ ሀገር ወይ ሀገር ኢትዮጵያ ውስጥ ግን ምን አይነት ጉድ እያየን እንዳለ እንግዲህ ተመልከቱ። ዝም ብላችሁ ስታዩ በየጊዜው በየእንትኑ የምናየው ነገር በጣም የሚያስጠላ ነገር ነው። የሆነች ሀገራችን ላይ ነው እንደዚህ ትላላችሁ። በቃ የሰው ሰው በቃ ሰው ረግሷል፣ ብር ተወዷል። ዴ ምን አይነት አስተሳሰብ፣ ምን አይነት ሰብአውነት እንዳላቸው እራሱ አላውቅም። የእውነት እንዴት ነው ሰው ብርና ሰውን እኩል የሚያየው? እኔ በፍጹም የሰውዬውን ሥራ አልደግፍም። ከመጀመሪያም አንስቶ እንግዲህ ሚኪዬ የተከታተለ በሚለቀው ቪዲዮ እያያችሁ ከሆነ ማለት ነው፣ የምትከታተሉ ሰዎች ካላችሁ እንግዲህ በጣም ብዙ ጉድ እያወጣ ነው። በጣም ብዙ ሰዎች ምንድን ነው ይሄ ባዕድ አምልኮ የሚያመልከው ሰውዬ ማለት ነው። እንደዚህ አደርግላችኋለሁ፣ ቤታችሁን እሞላለሁ፣ አፍታ ማረጋችኋለሁ እያለ ያላቸውን እየወሰደ ነበር እና ይሄ ሰውዬ ይሙት ብዬ አልፈርድም፣ ግን መቅጣት ባለበት እንትን ይቀጣል። አሁን ደግሞ ጭራሽ የዚህ ሰው እያሟሟት እንግዲህ እራሱን ያጠፋው ልጅቷ ደግሞ እሷ እንደገደለችው ነው የምትናገረው። ሚኪ ደግሞ እንግዲህ እስከ መጨረሻው ድረስ አፋጡ እውነቱን እንድታወጣ እያደረጋት ነው ሚኪ። እኔ ሚኪን በዚሁ አጋጣሚ የምነግረው ነገር በቃ ብቻውን መሄድ የለበትም። ቤት ውስጥ ቢሆን ነገር ቢያደርጉት የዛሬ አስራ አምስት ቀን ታውቃላችሁ፣ ጫካ ውስጥ ምን እንዳደረጉት፣ ምን እንደቀቡት፣ በምን እንዳፈዘዙት ባልታወቀ ሁኔታ ለአምስት ቀን ስድስት ቀን ቤታቸው ውስጥ በሰንሰለት አስረው በጣም ድክምክም አድርገውት በዛ ላይ ምግብ እንደማይሰጡት በጣም ሲያሰቃዩት እንደነበረ ታስታውሳላችሁ። ግን ልጁ አሁንም በቃ ማለት ያንን ሁሉ ስቃ ያንን እንትን አሳልፎ መጥቶ አሁንም ብቻውን ነው የሚሄደው። በቃ ካሜራማኑን ብቻ ነው ይዞ የሚሄደው። ምንም ጥንቃቄ እኔ ለሰው ደህንነት ብለው የራሳቸው ሕይወት ምንም የማያሳስባቸው ሰዎች ናቸው። የእውነት እዚህ ጋር እሱ የሚለፈው ለሰው ደህንነት ነው፣ አይደለም ከተበዳይ ጎን ለመቆም ነው። የሱስ ሕይወት ማነው እንትን የሚልለት? ማነው ዋስትና የሚወስድለት? ዴ- ከሆነ በኋላ ወይኔ ከማለት መጠንቀቅ አይሻልም? ልክ እንደባለፈው ደግሞ ጭራሽ ቤታቸው ውስጥ እየሄድክ ደግሞ አረብቻ ነኝ። የእውነት እንደዚህ አይነት ሰዎች ገጣም ልበ ሙሉ ናችሁ፣ የእውነት ልክ እንደነ ሉል እና ዘላለም ሉል እና ዘላለም እንግዲህ ለራሳቸው ሳይሆን ለሰው ብለው በጣም ብዙ ስቃይ የደረሰባቸው የነበሩ ሰዎች እነ ሉል እነ ዘላለም ሁላችሁም የምታስታውሷቸው የምታውቋቸው ናቸው ከነሱ ውስጥ ይሄ ሚኪ የሚባለውም ልክ እንደነሱ ነው ለሰው ብሎ ነው ይሄ ልጅ እንደዚህ እየደከመ እየለፋ ያለው። ግን ደግሞ ለራሱም የሆነ ማለት የሰው ህይወት እንደሚያሳስብን ለራሴም ህይወት ያሳሳኛል። እኔም መኖር እፈልጋለሁ፣ ለሰው ብዬ መሞት አልፈልግም። ግን እንደዚህ ብለው አያስብም እነሱ እውነት። ኮሜንት የሚጽፍላቸው ሰው ያክል እነሱ እኮ ለራሳቸው በፍጹም አያስብም። እንደውም ተመልካች ነው የሚያስበው። የሚገርማችሁ ተመልካቹ በቃ ሲጽፍ ለእንሱ ብቻህን አትሄድ ተጠንቀቅ፣ የሆነን ብቻ ይሉታል። እሱ ግን ሚኪ የተባለው ልጅ በፍጹም ብቻውን እንደመሄድ ቀጥሏል። እንግዲህ ብቻ እግዚአብሔር ይጠብቀው። ከባድ ነው። ኢትዮጵያ ውስጥ እየተስፋፋ ወንጀል እየተስፋፋ እየተስፋፋ ነው። ሀገራችን ውስጥ ምን አይነት ሰይጣን እንደገባብን ባናቅም ከባድ የሚባል ነገር ነው። በየሰከንዱ በየትሉ የምታዩነው ነገር እኔ እንጃ ብቻ እግዚአብሔር ልቦን አይስጠልን ሁላችንም። በተለይ በሰው ገንዘብ ድርቅ የምትሉ ሰዎች እኔ ጤነኛ አትመስሉኝም። ልቦን አይስጣችሁ። ምንም ነገር አላችሁ የሚሆኑት ሰው በራሱ ሀቅ መኖር ሲገባ በሰው ሀብት በሰው ንብረት እየደረቀ ሰውን ማሰቃየት ሰውን እንትን ማለት እኔ እንጃ ጊዜ ጊዜ እስከምን እስከሚለው ድረስ የሚባለው አባባል ይሄ ነው እንግዲህ እያንዳንዱ ወንጀል የሰራ ሰው መጨረሻው ሞት ወይም እስር ቤት ነው የሚሆነው እያያችሁ ነዋ መስፍንም በጣም ሲሮጥ ሲሮጥ ሲሮጥ ነበር ብዙ ሰው ሲያሰቃኝ ነበር መጨረሻው ግን ሞት ነው የሆነውና አንዳንድ ጊዜ እኛ ሰዎች ያውላ ጊዜው ዝም ብለን የሆነ ነገር ስካገኘን ምናም ብለን ነው እናስበው እንጂ ምን ይደርስብኛል ወይም እንደዚህ ይሆናል ብለን አናስብም። ግን አሁን የዚህ ሰው የሱዳን የሱዳን መተተኛ በጣም ብዙ ሰዎች እንግዲህ በሱ በኩል እኔ አንደኛ ለእነዚህ ሰዎች ምንድነው አላዝንላቸውም። ፈጣሪ ያላቸው እነዚህ ሰዎች በሚያመልኩት እንትን ሃይማኖታቸው ሄደው ጸሎት ማረፍ ሲገባ በአድ አምልኮ የሚያመልኩ ሰዎች ወስዳ ፈቅዳ ወዳ ነው የሰጠችው። ይሄ ንብረቷን ወርቅም ትስጥ ብርም ትስጥ ይሄ ምንም ትስጥ ብቻ ወዳ ፈቅዳ እስከሰጠች ድረስ ለእሷ እኔ የሆነት ምንም እንትን አለም። ሶ አሁን እነዚህ ሰዎች ዝም ብላችሁ ካያችሁ ሚኪ ብቻውን ነው እየሄደ ያለው። በኋላ ሲሆነ ነገር ቢያደርጉት ለዛውም ቤታቸው መኖሪያ ቤታቸው ውስጥ ሰው እኮ የሆነ እንትን ሲሄድ ከጀርባ ሰው ይዞ ምናምን። እንደዚህ አይነት ስራ የሚሰሩ ሰዎች እንግዲህ በጣም ብዙ እንትን ይበዛባቸዋል። እንደምታዩት ወንጀለኞች እውነቱ ሲወጣባቸው፣ እነሱን ለመጉዳት የማያደርጉት የማይፈነቅሉት ድንጋይ የለም። ይሄ ልጅ ደግሞ ብቻውን ነው የሚሄደው። ሲመታም ሲደበደብም ሲታሰርም እንደምታየት ነው። ብቻውን ስለሚሄድ ምንም እንትን ዋስትና ራሱ የለውም ነው ትክክለኛ። ከዛ በስንት ጊዜ ተፈልጎ በምንም በምንም ይገኛል። ከተገኘም በኋላ አይማርም ከስህተቱ አሁንም መልሶ እዛው ነው የሚሄደው። ለሰው ማለት ነው ለሰው ብሎ ሰው ለሰው ለሰው ህይወት ብለሽ እንደምትጠነቀቂ ለራስሽም ህይወት የሆነ በቃ የሚያሳዝነ ነገር አለ እኔ ለሰው ብዬ መሞት አልፈልግም፣ ለራሴ እነዚህ ጋዜጠኞች ግን በዚህ ዙሪያ በተለይ በእንደዚህ አይነት ዙሪያ የሚሰሩ ሰዎች ለምንም ነገር እንትን የሚሉ አይደሉም። በቃ ሁልጊዜ ለሰው ለሰው ለሰው በጣም እኔ ማርያምን በጣም ነው የሚያሳዝን። አረ ብቻ እግዚአብሔር ይጠብቃችሁ። አሁን የዚች ጉድ እስከ መጨረሻው ዝም ብላችሁ ካያችሁ አሁን ይቺ ሴት እሷ እንደገደለችው እውነቱን ታወጣለች። ሰውየው መቼም ራሱን ያጠፋል ብላችሁ አታስቡ። ምክንያቱም እንደዚያ የሚያደርግ ትልቅ ሰው ነው፣ እድሜውም ትልቅ ነው። እንደዚያ የሚያደርግ እንትን አይመስለኝም። ያው እንግዲህ እሷ ንብረቱን ለመውሰድ ብሩን ለመውሰድ ብላ ሊሆን ይችላል፣ ላይሆንም ይችላል። እሱን ፈጣሪ ነው የሚያውቀው። ሚኪ ግን በምንም ብሎ አወጣቶ እውነቱን እንድታወጣ እያደረጋት ነው። እንግዲህ የሚኪ ነገር ብዙዎቻችሁ እንደውም ለምን ሰው ይዘህ አትሄድም፣ ለምን ብቻህን ትሄዳለህ? ከእኔ የኔ ሀሳብ የብዙዎቻችሁ ልክ እንደኔ ምትን የምትሉ ሰዎች አላችሁ። እኔም ብዙ ጊዜ እናገራለሁ ግን ኮሜንት የሚያነብ አይመስለኝም። አላቅም። ብቻ እንግዲህ ባሉበት እግዚአብሔር ይጠብቃችሁ። ሌላ ምንም ማለት አይቻልም። እግዚአብሔር ይጠብቃቸው። እነሱ ለሰው ብለው ነው መስዋዕት የሚሆኑት፣ ለሰው ብለው ነው የሚመቱት፣ ለሰው ብለው ነው የሚታሰሩት፣ የሚታገቱት፣ በጣም ብዙ ስቃይ የሚደርስባቸው። ግን እግዚአብሔር ደግሞ እነሱ ይጠብቃቸው። በቃ ምንም ማለት አልችልም። ሰው ትነግሪዋለች ትነግረዋለች፣ ካልሰማች እንግዲህ ምንም ማድረግ አይቻልም። እንግዲህ ለሁላችንም ልቦና ይስጠን። ከባድ ነው በጣም ምን ብዬ ልንገረው ምን ብዬ ልምከረው ትያለሽ አለሽ መከረው መከረው እምቢ ካለ መከራ ይምከረው እውነትም እሱ ይሄ ሰውዬ ራሱን አጥፍቶ ነው ወይስ ልጅቷ ናት የሚለውን እንግዲህ ሚኪ ጀግናችን እንግዲህ እስከ መጨረሻው ድረስ ከያያችሁት ጉዱን ያወጣዋል ማለት ነው። ለማንኛውም ጋይዝ የዛሬው ቪዲዮ መስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ ቪዲዮውን ስትገቡ ሁላችሁም በላይክ ጀምሮ ለምታበረታቱ ኔት ወንድሞቼ ከልብ ከልብ ነው አመሰግነው። ሰላም ፍቅር ተመኘውላችሁ በሌላ ቪዲዮ እስከምንገነ ድረስ ደህና ሰንብቱ። እንወዳችኋለን። ፕሊስ ጋይዝ ስትገቡ ላይክ አድርጉ። ወዳችኋለሁ። ሰላም ቆዩን። እናመሰግናለን። ባይ ባይ።